ላይልሀ ላላ ወይንም አላሁ አክበር ወይንም ደግሞ መሐመድ የሚል ስም ይዛ መጥታ በኮሜንት እኔን ለማሳሳት አፌን እከፍታለሁ የምትል ሴት ካለች እንዴት አድርጌ እኔ እሷን መመለስ እንዳለብኝ አውቃለሁ። አሁን ገና አምሮ ብሻል ሲጀመር፣ እስልምና እንደዚህ ለመገላለጥና እንደፈለጉ ለመሆን አይቻልም። ቴዲ አፍሮ በእስራኤል ኮንሰርት ላይ ሐማስን የሚነካ ንግግር ይመስለኛል፣ እንደዚህ አይነት ንግግሮችን ወይም እንደዚህ አይነት ሙዚቃዎችን ዘፍኗል። ቴዲ አፍሮ አንቶሻላ እስራኤል ለሄደህ ጨፈርክ አይደል? በፍልስጤሞች ደም ጨፈርክ አይደል? አዲስ አበባ ሙጃሂድ አለ ወንድ አለ። ጠብቅ አንቶሻ ላይ ያልተገረዘ በጣም የገረመኝ ነገር ቢኖር ብዙ አይነት ዘፈኖች አሉት፣ ለምን ከዛ ውስጥ ይሄንን መርጦ ሊዘፍን ቻለ? ያንጉራ ሁላ ማነው የጎረረው? ማነው ያወራው አይቀርለትም አይቀርለትም ያው እንደማንኛውም ወጣት ወጣትነትን ያሳልፍል እ በጣም በልጅነት ያው በወጣትነት ልክ ሃይማኖት ትምህርት ያለ ዘፈን በጣም ወጡ ነበር። አይ አቡኪ አይደለም የምሬን ነው የምላችሁ። አቡኬ አይደለም ተሳስቶ ነው። በነገራችን ላይ ዓለም ላይ ሰባት አይነት ሰዎች ተመሳሳይ ናቸው ይባላል። እነዛ ሰባቱ ሰዎች ከናንተ ምንም አይነት ነገር ልዩነት የላቸውም። ወአለይኩም ሰላም ወራህመቱላህ። አይዞሽ ሀገሪቷ ሰላም ሆና ወደ ዲኑ እንደምትመለሽ ተስፋ አለን። እግሩን ያመዋል። እዛ ሰፈራችን ነው ሊስትሮ ጫማ ሁሉ ይሰፋ ነበር። እዛ አመሞ ጫተር አካባቢ ሊስትሮ ይሰራ ነበር። ከልጅነቱ ገና ከሕፃነቱ ጀምሮ አካለ ጎደ ነው። አመሞ ትምህርት ቤት አብረን ተምረናል። አክስት አለችሁ። አክስቷ ሲያሳደገችው እናቱ በልጅነቱ የሞተችበት ይሄ ልጅ ያለው እግር ኳስ ይጫወታል አለሁኝ። ከዛ እግር ኳስ ይጫወት እናቴ በመኪና አደጋ ሞተችብኝ። ሶስት ቀናቶቀለኝ ምግብ የሚያመጣልኝ ለምን ይድርገለለኝ ለምን እንደሌሎች ሁለት ሁለት ተፍ ተፍ ቢያል በላም ተገልኝ ራባለውኝ ቤት ውስጥ ያለኝ ነገር ፈጣለውኝ። አንዋርን ታቁታላችሁ ብዬ አስባለሁ። ህመሙ ውሸት ነው አልታመምም፣ ይሄ ሰው ምናምን የሚሉ ወሬዎችን በብዛት እያወሩ ነው የሚገኙት። እሱንም በስፋት እንመለከተዋለን። የህሊና ጠሎት እናደርጋለን። የህሊና ጠሎት አሰላሙ ዓለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ምንድን ነው ደግሞ እንዲጥፍት ማለት ተጠፋፍተናል። አሁን አንተ ለዚህ ቻናል አዲስ ነህ። አዲስ ነው? የታወቀ ይሄ እኮ የታወቀ ነው። አንቺም አዲስ ነሽ። ምን አገባኝ፣ ምን አገባኝ። እስቲ ዛሬ ዝም ብለን እስቲ ሁለት ሺህ ላይክ እንሙላ። ዛሬ ዝም ብለን ሁለት ሺህ ላይክ አንዳችንም ሳንቀር ላይክ እናደርጋለን። ቀጥሳ ወደ ቪዲዮ አሳልፈው። ለሰይፍ ሲሰጡኝ ዘኒ እናንተ ሰዎች እኔን አትድረሱ ብያቸዋለሁ። አይደለም መዝሙር መክፈት እኔ ለክርስቲያን ጓደኞቼ አንገቴን እራሱ እሰጣለሁ፣ ብያችኋሉ። ተፋቱኝ እኔ አንዲት አንዲት ላ ኢላሀ ኢለላህ ወይንም አላሁ አክበር ወይንም ደግሞ መሐመድ የሚል ስም ይዛ መጥታ በኮሜንት እኔን ለማሳሳት አፌን እከፍታለሁ የምትል ሴት ካለች እንዴት አድርጌኔ እሷን መመለስ እንዳለብኝ አውቃለሁ። አፌን ከእናንተ ጋር ልካፈትም፣ በቃ ህይወቴ ልኖርበት ተዊ ብያችኋሉ። በእናንተ ምክንያት እኔ ሁለተኛ በህይወቴ መጽዋት አልከፍልም። በእታዎች ጋር እቀጥላለሁ። ሰላም ከሚሰጡኝ ሰዎች ጋር ጊዜን አሳልፋለሁ። ከእናንተ ጋር አፌን አልከፍትም። ከነ ጅናባሽ እየመጣሽ እዚህ ጋር እናንተ ጋር በጣም ነው የምጸየፋችሁ። ጥንባታም፣ ግማታ፣ ሙላ ኮፕሊን ካደርጉልኝ ፍቅሮቼ ተሳሰባቸው። ድፍድፍ ስለሆነ ጊፍት ጠሮባት ነው ክርስቲያኖች ጊፍት እንዲሰጧት ነው ስለሚሉ እነዚህ መሀይሞች፣ ኦኬ ሰላሜን እፈልጋለሁ ሰላሜን ስጡኝ እያለች ነው። እስልምና ሰላሟን ነስቷት አልመሰለኝ። ሰላሟን ወደሚሰጣት ሃይማኖት ሂዳለች። በቃ እናንተ አትጋተቷት፣ በቃ ተዋት፣ በቃ ትሂድ እንደፈለገችቱ። ለምን አታብድም? ይሄን ያህል እኮ ቴንሽን ስሰጧቸው ነው እንደዚህ አይነት ሰዎች በጣም ይፈረግጡ። ቴንሽን ባይሰጣቸው እኮ ኖርማል ነበሩ። እንደዚህ አይነት ቴንሽን ያገኛሉ፣ ሰው ልክ ውስጥ ይገባል። የዛኔ እሷ በማል ተጠቃሚ ትሆናለች ማለት ነው። በቅ፣ እንደዚህ ሰላሟን ፈልጋ አስኪሄደች ድረስ እኛ ሰላማን መስጠታችን ግዴታ ነውእንው እንዲሸላ በነገራችን ላይ ፊቷን አትኩሯችሁ ብታዩት የፍራቻ ስሜት ይታይባታል። እሷ በእልክ ውስጥ ነው እንጂ እንደዚህ አይነት ነገሮችን እያደረገች ያለው ፈልጋ አይመስለኝም። ፊቷን እስቲ በደንብ ባክ አድርጋችሁ ፊቷን በደንብ እየፈራች ነው። ትል ትልና ታቆምና የሆነ ነገር ታመጣለች ፊቷ ላይ ብስኪ ቼክ አድርጉት። መዝሙር መቀለጃ አይደለም እሷ በምላሹ ደግሞ እነሱ እንዲህ ብሏታል። መዘመር አትችልም አትችልም። ታውቃለች እኮ ከዚህ በፊት ነቢያቸው ስትሰድ ብላቸው አጥረግርጎ እንዴት እንዳሳስሯል። የእኛ ደግሞ የእኛ ሃይማኖት ደግሞ መቀለጃ ወይ መለመኛ አይደለም። አዎ አንድ ሰው ከበቃ ይበቋል ነው የሚባለው። በቅቷታል፣ በቃ ይብቃት። የሀገራችንን የትምህርት ሁኔታ እንግዲህ ታውቃላችሁ። ተማሪዎች ተመርቀው ሲወጡ የስራ እድል እያገኙ ባለመሆኑ በጣም ትልቅ የሆነ ችግር አለ። በዚህ ችግር ውስጥም አንድ ተማሪ ህይወቱ ሊያልፍ ችሏል። በተስፋ መቁረጥ ምክንያት ራሱን ያጠፋው ወጣት መነጋገሪያ ነው። በትምህርቱ የተመሰከረለት ምን ያህል ተስፋዬ በወላይታ ሶዶ ዩኒቨርሲቲ በአርቲክቸር የትምህርት ዘርፍ በከፍተኛ ውጤት የተመረቀ ሲሆን ለአራት ዓመት ያህል በብርታት ስራ ፍለጋ ተንከራቶ ስራ ሲያጣ በዛሬው እለት ራሱን አጥፍቷል። በሲዳማ ክልል ኗሪ የሆነው ምን ያህል ተስፋዬ ከመሞቱ በፊት በፊት እንዲህ ብሎ ስራዎች ሁሉ የዘመድ ናቸው። ምንም ጀግና ብትሆን ሰው ከሌለህና የደሃ ልጅ ከሆንክ ዋጋ የለምን ብሎ በዚህ አይነት ተስፋ መቁረጦች አላስፈላጊ ናቸው። የሰው ልጅ በቀላሉ ረፕሊስ ቤተሰብ ግን ትልቅ ተጽዕኖ ነው ያለው። የምሬት ነው የምላቸው። ምን እንደሆነ ታውቃላችሁ? አንድ የቤተሰብ ችግር በቃ ስኬት በዛ መንገድ እንደሆነ ብቻ ነው የሚያስረዷቸው ትልቅ ስኬት ያለው በዛ መንገድ የአንተ ጭንቅላት ደግሞ በዛ ነገር ከተቀረጸ ሌላ ነገሮችን ለመስራት አትደፍርም፣ በቃ አትሞክርም። ያ ነገር ትልቅ ችግር ነው ብዬ ነው የማስበው። ኤኒዌይስ እንደነዚህ አይነት ሰዎች ደግሞ ተመርቀው ሲወጡ እጅግ በጣም ትግስትና ብዙ ነገሮች አሉ። አንዴ ብዙ ነገሮችን መላበስ ነው ያለባቸው። ሌላው ራሱ እኮ መንገድ የማሳየት የመምራት ብቃት ሊኖራችሁ ይገባል። በዚህ ያለ ደረጃማ ተስፋ መቁረጥ እጅግ በጣም የሚያሳዝን ነገር ነው። የቱ ኩራት ማን የጎረረው ቆይ ፕሊስ ንገሩኝ ማን ነው የጎረረው ሜዲያ ፍሮንቶሻላ እስራኤል ለሄደህ ለህደህ ጨፈርክ አይደል በፍልስጤሞች ደም ጨፈርክ አይደል አዲስ አበባ ሙጃሂድ አለ ወንድ አለ። ጠብቅ፣ አንቶሻ ላይ ያልተገረዝ ጠብቅ፣ ቴዲ አፍሮ ጠብቅ፣ አዲስ አበባ ላይ ጠብቅ፣ ምን እንደምሰራ እኔ ጠብቅ። በፍልስጤሞች በሙስሊሞች ጨፈርካል፣ ጠብቅ። አይ ቴዲ እስቲ እንጠይቅ፣ የማኑ የጨፈረው ማኑ የጎረረው? ጭፈራ እኮ የእናንተ ነው፣ ዛቻ የእናንተ ነው። አጎቶች ናቸው እዛም የሚዝቱት። የምን ዛቻ ነው የምትለው አሁን አሁን? የዘፈን እስቲ በእስራኤል ምድር ላይ ይዘፈናል የምሬን ነው ብላቸው። በእስራኤል ምድር ላይ ይሄ ዘፈን ይዘፈናል። ያን ጉራ ሁላ ጉራው ማነው የጎረረው? ይሄ መልእክት ለሙስሊሞች ብቻ ነው ለእስላሞች ብቻ ነው። ሌሎቻቸው እስክሮል አድርጉት አሳልፉት። እና ይሄ ቢቢሲ ኒውስ አማሪክ የሚለውን ፔጅ አንፎሎ አድርጉት። በቃ ላይ ኮመንት አታደርጉ በጣም በእስልምና ጥላቻ የታወረ ስንት ዜና እያለ እንደዚህ አይነት ዜናዎችን ሆን ብሎ እያመጣም የፖስት ፔጅ ነው። እና ገብቼ ውስጡ ሳይ በጣም ብዙ ሙስሊሞች ፎሎ ታደርጉታላችሁ ላይክም ታደርጋላችሁ፣ ኮመንትም ታደርጋላችሁ። እና አንፎሎ አድርጉት በቃ ይሄ በቃ በጥላቻ የታወረ ነው። አሁን እንግዲህ ይዞት የወጣውን ዜና አዩት። እንግዲህ ያን ሁሉ ሕጻናት ያን ሁሉ እናቶች ሲሞቱ ጸጥ ብሎ እንደዚህ አይነት ዜናዎችን እየፈላለገ ያመጣል። እና ኃይል እንለው ይገባል። እንደዚህ አይነት ነገሮች መቅጣት አለብን፣ በአንድ ድምፅ፣ በአንድ እርምጃ። እራሳችን ላይ እያቀረሸ እኛ ኮመንት እያደረግንለት እኛ ፎሎ እያደረገ ነው ኢሎጂካል ነው፣ አያስኬድም። እና በጣም ብዙ ፔጆች አሉ እንደዚህ ለቢቢሲ ኒውስ አማሪክ እና ማን እንደሚቆጣጠራቸው የታወቀ ነው። በቃ እነዚህ ለአይሁድ ነው የሚላላኩት ስ በቃ የአይሁድ ተላላኪዎች ናቸው፣ አስፈጻሚዎች ናቸው፣ እዚሁ ሀገር ውስጥ ያሉ አድሚኖች ናቸው ፔጁን የሚመሩት እና ይታወቃሉ። ማን እንደሆኑ እናቃቸዋለን። ይሄ በደመ ነፍስ ምን እንደሆኑ ከየትኛው ክልል እንደሆኑ ይታወቃሉ። እነዚህ ቢቢሲ ኒውስ አማሪክ እናቃቸዋለን። እና አንፎሎ ላይክ ምናምን እንጣቸው ስጀመር እስካሁን እነዚህ የሚከታተል አለ። እንደ እነዚህ ቢቢሲ የሚባሉት እኔ ቲቪ ምናምን አለ፣ ግን ሚያይሰው አለ የመሬ ነው ምላቸው አለ። ከሰባ ፐርሰንት በላይ ውሸት አዝለው ነው የሚሄዱት።

ኤዲተሮች በጣም ነው የምታርፉት። ጭንቅላታችን እኮ ለተንኮል ሲሆን እንዴት እንደሚሰራ ! ኧረ ሰው ክፉ ነው፣ ሰው ክፉ ነው። በነገራችን ላይ አለም ላይ ሰባት ሰዎች ይመሳሰላሉ ይባላል። እናንተም የሚመስል አለም ላይ ሰባት ሰው አለ፣ ፈልጉት ያን ሰው። ኢና ሊላሂ ወኢና ለህ ራጅዑን። ይህ ትንሽ የፍልስጤ መጻልጅ ምን ብሎ እንደተናገረ ሰምታችኋል። ይህ ቪዲዮ ዱንያ ዱኒያ አእምሯችሁን ለዘጋጁ ሰዎች ሼር አድርጉላቸው።

በተሰጠን ኒዕማ እኛ ለምንድን ነው ማናመሰግነው? በዚህ ሰዓት እየተረሱ ካሉ ጉዳዮች የፊልስጢም ጉዳይ ነው። አላህ ለፊልስጢሞች ይድረስላቸው። ለፊልስጢሞች ብቻ አይደለም፣ መላው ዓለም ላይ ላሉ ሙስሊሞች አላህ ይድረስላቸው። እኛ የሚጠበቀው ዱዓ ነው። ዱዓ እናደርግላቸው። እኛ ሁሉም ለአላህ ትሰራል። አዱኒያ ስጅኑ ልሙእሚን ወጀነቱ ልካፍር። ዱንያ ነን ሙስሊም ለሆኑት ጀነታቸው ነው፣ ለእኛ ግን እስር ቤት ነው። ብዙዎቹን ያስቆጣው የኑኔዝ ተግባር ያው እንግዲህ ትናንትና ሊቨርፑል ዋንጫውን አሸንፎ ደስታቸውን በሚገልጹበት ወቅት እንግዲህ፣ እዚህ ጋር እንደምትመለከቱት ኑኔዝ መሀመድ ሳላ ላይ አልኮል ሲደፋ ታይቷል። ያው እንግዲህ መሀመድ ሳላ ነገር እንዳያደርግበት እረፍ፣ ተው ተው እያለ ቢነግረውም ኑኔዝ ነው እንግዲህ የሱ ትእዛዝ ተላልፎ ሲደፋበት የታየው ማለት ነው። ያው እንግዲህ መሀመድ ሳላ ሙስሊም ስለሆነ አልኮል ነገሮችን አይጠቀምም ማለት ነው። ለዚህም ነው እንግዲህ ኑኒዝ ሊያው ላይ እንዳይደፋበት ሲያረገው ሲያረግ የነበረው ቢሆንም ግን እንግዲህ ኑኒዝ ይህንን በማድረጉ ምክንያት በበርካታ የሊቨርፑል ደጋፊ ዘንድ እጅግ እየተጠላና እየተተቸ ይገኛል። እናንተ ስለዚህ ክስተት ተራቸው ሰባቸውን ኮመንት ላይ አስቀምጡልኝ። እንዲሁም ደግሞ የፕላስ ምልክት ኢነማል ኸምሩ ወልመይሲሩ ወልአንሳቡ ወልአዝላሙ ሪጅሱ ምን አመል ሸይጣን ለዛ ሲባለ ኸምር ነገሮችን እጅግ በጣም መራቅ ግዴታቸው በነገራቸው ላይ እንደዚች አይነት ሚስት ይስጣችሁ፣ አሚን በሉኝ እረ ምንም እዝነት የለባትም። ምን እጁ እሷ ግን ወይኔ ብራንክ ነው በሩኝ። ማለ ሴቶች ነው። ሴቶች እንደዚህ አይነት ባህል ሲጣችሁ አሜን በሉ ዝም ብላችሁ። ነፍስን ሰባተኛ ሰማይ ይልክልሃል። አስክሬንን ወይ እዚህ ሀገር ይቃጠልላል፣ ወይ ደግሞ የገበሬ ማሳ ላይ ይወድቅላል። ወንድማችን አኑሻ እግሩ ታሞ እዚህ ሆስፒታል ማለትም ጥቁር አንበሳ ሆስፒታል እየተከታተለ ያለ ሪፈር ተጽፎ ወደ ውጭ ሀገር ሂዶ እንዲታከም ታዞለት ነበር። ወደ ውጭ ሀገር ሂዶ ለመታከም እንግዲህ እንደምታውቁት ከሱ አቅም በላይ ሆኖ እንግዲህ የህዝብ ፊት ለማየት ተገዱ። በዚህን ሰዓት እንግዲህ እሱ እየሰራ ያለው ነገር ሁሉ ውሸት ነው ብሎ ብዙ አይነት ሪፖርቶች እየደረሱ ነው የሚገኙት። ይሄ ነገር እንዴት ነው የሚለውን እስኪ በደንብ እንመልከተው። ግን ወዲያው አጥብቸዋለሁ ይላል ምክንያቱም አንዲት እህት በውስጥ ገብታ ብዙ ጊዜ ልታከም ነው እያለ ብር እንዳስላካት እና ከዛም ሳይታከም እንደቀረ ከብዙ መጥፋት በኋላ ቅርብ ጊዜ መጥቶ ከ15 ቀን በኋላ እግሬ ሊቆረጥ ነው እና መቶ ሰባ ሺ ብር ካልሆነ ኩላሊቴ ልሸጥ ነው ብሎ መቶ ሺህ ሊያስልካት እንደነበርና በራሱ ሚስቴክ ሸዋሸዋ መሆኑ ስለተነቃበት ሳትልክለት ልክለት ቀርታለች። እኔም ይህንን ስሰማ ሚዲያ ላይ ከማውራቴ በፊት እርሱን ስጠይቀው በእሙሙ ተታለክ ነው የመጣከው ስለ ቃሉ ይቅርታ ይላል እና የመሰል ነገሮች ብሎ በአፉ ከተጸዳዳ በኋላ በአካውንቴ ከሚሊዮን በላይ ገብቶልኛል፣ አሁን በኋላ ምንም አታመጣም መሰል ነገሮችን ብሎ ቴሌግራም ላይ ተሳለቀብኝ። ሙሉ ቪዲዮ ማስረጃ እዚህ። የተረዳውት ነገር ቢኖር እንደሚታየው ሳይሆን ልጅየው በጣም ጋጠወጥና በማስመሰል የተነካ በራሱ ህመም የነገደ ያለ ልጅ ነው እንደሆነ ልታውቁ ይገባል ብሎናል፣ አንድ ወንድም ብሎ ፖስት አርጎት 39 ሰው ሼር አርጎታል፣ 18ሺህ ሰው አይቶታል ይሄን ቪዲዮ። ይህንን ቴሌግራም ማለት ነው። ስለዚህ በዚህ ጉዳይ አንተም ክሊር አድርግ የቀረህን ብር እንዳትሞላ ሰው እንትን እያለህ ነው። በሱ ጉዳይ እንግዲህ ጥያቄና እንደዚህ አይነት መሰል ጉዳዮች ያላችሁ ሰዎች ካላችሁ ገዝት ላይ ግቡና መጠየቅም ትችላላችሁ። እሱም በአካል መጥቶ ክሊር ያደርጋል። አንድ ቁጥር ጻፉልኝ እንደዚህ አይነት እኔን በነገራችን ላይ እንግዲህ እሱን የሚቃወሙ በሁለት ጎራ ተከፍሏል። አንዱ ፓርት እሱን የሚያግዙ ናቸው። አንዱ ፓርት ደግሞ ውሸት ነው፣ እሱ እየሰራ ያለው ነገር ሁሉ ከእውነት የራቀ ነው፣ ብር ሰብስቦ ብቻ ለመጠቀም ብቻ ነው እንደዛ ያደረገ ያለው ተብሎ በሁለት ፓርት ተከፋፍለው እንግዲህ እጅግ በጣም እያራገቡት ነው ወሬው። አይከሳም፣ የምር ጉዞ ማለት ነው። ከለለኝ እንደ ሌሎች ሮጥ ሮጥ ተፍ ተፍ ብዬ አልበላም፣ ተለልኝ እረሀባለሁ ቤቴ ውስጥ ያለኝ ነገር እሸጣለሁ። እኔ ታዲያ ምን ላድርግ? የነኔ የፊቴን ገጽታ ሚኪ፣ ካንተ ጋር የሚሰራው የጋራ የሼር ነው ና ያለኝ። ወላሂ ነው የምላችሁ። ይሄው አካውንቴ ውስጥ ይሄው አካውንቴ ውስጥ አንድ የሚኪ አካውንት የለም ማለት ነው። አንድ ሚኪ እኔን ካርድ አልሞላውለትም። ቡና እንኳን አልጠጣም። ቀርጾ ፈጣሪ እርዳ ብሎ ነው ሄደው። ቡና እንኳን አልጠጣም እንጠጣ እንጠጣን በለው ብሎ እንኳን ከደርብ ያናገረኝ የለም። ትቶን ሄደ እሱ ነዳው። በጣም ብዙ ሰዎች ናቸው። እኔ ራሱ በውስጥ የሆነ ኮሚሽን ተቀብለው ነው እንጂ እንደዚህ አይነት ብለው እንትን ያሉት። እኔ ሲጀመር ይሄ የመጀመሪያ ስላልሆነ አኑሻይ ምንም ችግር የለውም፣ በእኔ ጉዳይ ችግር የለውም። አንተ ራሱ የለመደ ጉዳይ ነው ይሄ። እኔ እንደዚህ አድርጉልኝ አይደለም ምንም አርጉልኛ አይደለም ብነግራችሁ፣ በዚሁ አጋጣሚ እኔ ተኮላታ ትፌን የተቀመጥኩት ይኸው ስድስተኛ ምት ሰባተኛ ምት እያስቆጠርኩ እየመጣሁ ሆይ ነው ለምንን ያለምን እንዴ? ለኒቁጣሪ ለምን እንደንተ ቡል አሚታይ ሰላም ነው። እንዴት ነው የአገር ሰው የቂጥከክ ነው። ምቀኛና መጋኛ ከበራፍ አይጠፋም የሚባለው ነገር ትክክለኛ ነገር ነው። ይህ በምስሉ ላይ የምትመለከቱት ወንድማችን ያው ታውቁታላችሁ፣ አካል ጉዳተኛ ነው። እግሩን ታሞ ለብዙ ዓመታት አብስ እየተሰቃየ ያለው ወንድማችን ነው እና እሱ ትላንትና በሚኪ ፊት አውራሪ ቤት እንዲታከም የገቢ ማሰባሰቢያ እየተደረገለት ባለ ሰዓት፣ አንድ ልጅ መጥቶ ነው ያውቀዋለሁ፣ ውሸቱን ነው ብሎ ብዙ ነገር ተበራረቀ። አንድ አንድ ጊዜ ማለት ነው ሰዎች አንተ እንድትነሳ አንተ እንዲህ የሆነ የተሻለ ቦታ ላይ ጤነኛ ሆኖ ወይም ገንዘብ ኑሮ እንዲህ አይፈልጉም። ተረግጠህ እዛው እየተፉበት ከሰው በታች ሆነህ ኮሰህ በቃ ለማኝ ሆነህ እንዲቀር የሚፈልጉ ብዙ ሰዎች አሉ። እና ይሄ ወንድማችን ትላንትና እየተለመነ እየተሰባሰበለ ባለ ሰዓት ያን ልጅ መጥቶ ውሸቱን ነው እናቱ የሞተች ባዴጋዴ የለም። ሁለተኛ ደግሞ እግሩን ከጊዜ በኋላ ይመጣ አይደለም፣ የቆየ በሽታ ነው ይሄ ልጅዮ፣ የቆየ ሚሆን አሁን የሚሆን ቸግሮ ትግሩን በሽተኛ ሆኖ ሽንት ቤት እንኳን የሚያስገባው የሚያስወጣው አቶ በዛን ሰዓት የት ወርቀሃል ያላለው ሰው፣ ገና ለገና ሰው ሊረዳው ሲገኝ ውሸቱን ነው ማለት ምን አመጣው። በዚህ ደረጃ ግን ምቀኛ ባንሆን ምን ችግር አለ? ቢረዳ ይሄ ልጅ ምን ስንት ሰው ገና ሳይተመም ታሜያለሁ እያለ እየተረዳ አይደል? እንኳን ይሄ ልጅ እግሩ መንሙ ነው ሽንት ቤት መግባት አቅቶት መውጣት አቅቶት አንድ ቤት ተዘግቶበት እየኖረ ያለ ልጅ ቢረዳ ምንድን ነው? ይሄንን ሁሉ ወሬ ያመጣው ማን እንደሆነ ታውቃላችሁ? አብሮ አደጉ የተባለው ጓደኛው ነው። ከእሱ አፍስቲ ምን እንደሚል እንስማ። እዚያ አክስቴ አለች አይደለ? አክስቴ አለች፣ አንተ አላህ አክስቴ አለች፣ አንተ ቻ እና አሁን አብራ አብራላ ድግር ነው

አብረን ያደግነውና እዛ ሰፈራችን ነው። ሊስትሮ ጫማ ሁሉ ይሰፋ ነበር። እዛ አመሞ ጫተራ አካባቢ ሊስትሮ ይሰራ ነበር። ከልጅነቱ ገና ከህጻነቱ ጀምሮ አካለ ጎደ ነው። አሁኖ ትምህርት ቤት አብረን ተምረናል። አክስት አለችሁት፣ አክሷ ሲያሳደገችው እናቱ በልጅነቱ ነው የሞተችበት። ይሄ ልጁ ያለው እግር ኳስ እጫወታለሁኝ፣ ከዛ እግር ኳስ እጫወት እናቴ በመኪና አደጋ ሞተችብኝ። እኔ ታሪኩን ሁሉ ሰምቼዋለሁኝ። እኔ ሁሴናሴናሌተገኛለ አብረና ያደግ ነው። እኔ አወኩህ እኮ የጅርማ የጅርማ ልጅ ነ። እንደዛ ነው አወኩህ ደግሞ። እኔ እናንተም አንግባባ ምን ነበርም አባትህን ወጣ ናክና እኔ እኔ እኔ ከናት ይወርሱ ወጣ ነው አይደል። አከለ መግባባት አይጠበቅብንም። የሰው ልጅ ስንት ሚስኪኖች አለ። አንተ ሚስኪን እኔ ሚስኪን አይደለም። ይኸውልህ ይርዱ ግን እውነታውን ተናግረህ እናትህን ባልሆነ ምክንያት ሙታለህ ከምትል እውነታውን ተናግረህ አዎ ህመምተኛ ነህ አካለ ጎዶሎ ነው መት ብር ያስፈልግሃል ሚስኪን ነህ። መታከም ካለ ብትታከማለህ። ግን ያልሆነ ታሪክ ከምታወራ እውነተኛ እኮ ታሪክን ብታወራ በጣም ብዙ ይረዳል። በጣም የሚያሳዝን ታሪክ አለ። እዚህን ያክል ደረጃ ግን ምቀኛ መሆን ወላሂ በጣም ከባድ ነው። እስቲ ምን አለ ይሄ ልጅ የበፊቱ ቢሆንም የአሁኑ ቢሆንም ታክሞ ቢድን ምን ችግር አለው? ከኪስ ማውጣት ካልቻልክ ዝም ለምን አትልም? ዝም ማለቱ ራሱ እኮ አንድ ሰደቃ ነው። ምን አለ ቢረዳ? እስቲ ከኪስ አይደለም የሚወጣው። ምን አገበግ አንድ አንድ ጓደኛ ምረጡ ወላሂ ወላይ ከዚህ መረዳት ያለብን ትልቁ ነገር ሁሉም የወዳችሁ የሚቀርባችሁ ሰው እናንተን ወዶ አይደለም፣ አይወዳችሁም። ሁሉም እናንተ የሚቀርብ ሰው አብሮ አደግ የምትለው ነገር ሁሉም ነገር ውሸት ነው። ከትንሽ ጊዜ በኋላ ሊለወጥብህ ይችላል፣ አታውቀውም። በዚህ ያህል ደረጃ ግን እኔ ክፋት አይቻልም። ይሄ ክፋት ብቻ አይደለም ላችሁ መጥፎነትም ነው። እና ከእንደዚህ አይነት ጓደኛ አላህ ይጠብቀን። ለዛሬ ያዝንዳችሁ ፕሮግራም ይሄንን ይመስላል። በቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ወረህመቱላሂ ወበረካቱ።